አሰላም አለይኩም አህላ ወሰሌን ውደ ቻናል ቤተሰቦች እንኳን በሰላም መጣችሁ። ወደኔ ቻናል ዛሬም አረበኛ ንግግር በአማርኛ ተርጉሜ ይዤላችሁ መጥቻለሁ። አዲሶች ሼር፣ ላይክ፣ ስብስክራይብ በማረግ ጀምሩ ማለት ነው፣ አዲስ ለሆናችሁ እሺ። አንደኛ ጂቢ ጂቢ፣ በአረበኛ ጂቢ ማለት አምጪ እንደማለት ነው። በአረበኛ ጂቢ ማለት አምጪ ማለት ነው ወዶቼ ጥያቄ ከፈለጋችሁ ጠይቁኝ በኮመንት ስር መልስላችኋለሁ ጠይቁ ውዲ ውዲ ውዲ ማለት በአረበኛ አድርሺ አድርሺ ማለት ነው ወደ አረበኛ ለማታናቡ በእንግሊዝኛ ማርጌ በአማርኛ ተርጉሜ ጽፌላችኋለሁ እንግዲህ ተረዱት ውዲ ማለት አድርሺ ማለት ነው ወዶች ረጀይ ረጀይ ረጀይ ማለት መልሺ የሆነ ነገር አምጥተሽ ለመመለስ እንድትመልሽስ ከፈለገች ምንትላለች ረጀይ ትልሻለች ይህ ማለቷ መልሺ ማለቷ ነው ጠይብ ሺሊ ሺሊ ማለት አንሺ ሺሌ ማለት አንሺ የሆነ ተቀመጠ መሬት ያለው ነገር ያ ሺሌ ማለት አጠቃላይ አንሺ ማለት ነው። ከመሬት የሆነ ነገር አንሺ ሺ ያስወግድ እንደማለት ነው። ታዲያ እርሜ እርሜ ማለት በአረብኛ እርሜ ማለት ጣይ ማለት ነው። የሆነ ነገር ቆሻሻ፣ ነገር የሚሆን ምንም ይሁን የሆነ የማይፈለግ ነገር ምንድን ነው የሚሉት? እርሜ ይላሉ። እርሜ ማለት ጣይ ማለት ነው። ሆቴ ሄና፣ ሆቴ ሄና፣ ሆቴ ሄና ማለት እሺ፣ ሆቴ ሄና ማለት እዚህ አድርጊ ማለት ነው። የሆነ ነገር ሆጤ ሄና ስትልሽ ምን ማለቷ ነው? እዚህ አድርጊ ማለቷ ነው። እሺ ጂቤ ሄና፣ ጂቤ ሄና ካለችሽ ደግሞ ጂብሂና ካሉ አረቦች ምን ማለታቸው ነው? እዚህ አርጊው ወይንም እዚህ አምጪው ማለት ነው። ጂብሂና ማለት እዚህ አርጊው ወይንም እዚህ አምጪው ማለት ነው። ሁና ከውዴ ሁናክ ውዴ ሁናከ ውዴ ማለት ውዶች እዛ አድርሺ ማለታቸው ነው። የሆነ ነገር ሁናክ ውዴ ይሉሻል፣ የሆነ እየጠቀሱ ማለት ነው፣ ወዴት እንደምታደርሺ ሁና ከውዲ ሲሉ መመረታቸው ነው፣ እዛ ጋር አደርሺ ማለታቸው ነው። ጠይብ፣ ደውሬ ደውሬ ደውሬ ማለት ፈልጊ ማለት ነው። ደውሬ የሲሉ አረቦች ደውሬ ደውሬ ይላሉ። የሆነ ነገር እኔ በአብዛኛው ካልሲ ነው የሚጠፋኝ እና ቤት ውስጥ አንድ ግር ካልሲ ይጠፋኛል፣ አንድ ግር ይገኛል። እሱ ፍለጋ ላይ ብዙ ጊዜ ቆያለሁ ማለት ነው እና ደውሬ ደውሬ ማለታቸው

መማለታቸው ነው። ግቢ ግቢ እንደ ማለታቸው ነው። የተረዳችሁ ነው ብዬ ተስፋ አደርጋለሁ። ወጣች ሩሄ ሩሄ ካሉ ደግሞ ህጂ ማለታቸው ነው። ወደ ሆነ ቦታ ሄጂ ማለት ሲፈልጉ ሩሄ ይላሉ አረቦች። ያሁ እንግዲህ ወደ ታዘዝንበት መሄድና ምን ይባላል ይሄ ጠይብ፣ እርክብ እርክብ እርክብ ማለት እርክብ ማለት ጋልቢ ወይንም የሆነ ነገር ውጪ ወይንም ለምሳሌ መኪና ይሁን ምንም ይሁን፣ ግቢ እርክቢ፣ ያኔ ጋልቢ እንደማለት ነው። ፈረስ መኪና፣ እርክብ ይላሉ። ስለዚህ ጋልቢ እንደማለት ነው፣ ውጭ እንደማለት ነው። ሱራ እምሺ፣ ሱራ እምሺ፣ ሱራ እምሺ ማለት ደግሞ ቶሎ ሂጂ ማለታቸው ነው። ስራ እምሺ ስራ ስራ እምሺ ሲሉ መማለታቸው ነው፣ ቶሎቶሎ ሂጂ ማለታቸው ነው። ናሚ ናሚ ናሚ ካሉ ደግሞ አረቦች መማለታቸው ነው፣ ተኝ ተኝ ማለት ነው። ይሄ ቪዲዮ እንግዲህ በአብዛኛው ለአዲሶች በጣም ነው የሚጠቅማችሁ። በጣም በጣም ተከታተሉት ማለት ነው። ሰብስክራይብ ያደረጋችሁ ተከታተሉት፣ ይጠቅማችኋል ማለት ነው። ናሚ ማለት ተኝ ማለት ብለናል። ጠይቅ ጉሚ ጉሚ ጉሚ ማለት ደግሞ ተነሺ ጉሚ ማለት ተነሺ ማለት ነው ከተኛሽበት የሚሆን ቁጭ ካልሽበት የሚሆን በቃ ጉሚ ሲሉ መነሳት ነው ተነሺ ተነሺ ማለታቸው ነው ጀሀዚ ጀሀዚ ጀሃዚ ማለት ውዶች አዘጋጂ ማለታቸው ነው የሆነ ነገር ጀሃዚ ሱራ ይላሉ አንዳንድ ጊዜ ምግብ ሰሪም ከሆንሽ የህዝቢ ሱራ ይላሉ ማለታቸው በጊዜ አዘጋጂ ማለታቸው ነው። በአጠቃላይ ጀሃዚ ማለት አዘጋጅ እንደማለት ነው። ወዶች ይታየኝ። ገስሊ ገስሊ ገስሊ ማለት እጠቢ፣ ገስሊ ማለት እጠቢ ማለት ነው። እቃ ቢሆን ልብስ ቢሆን ምንም እጠቢ፣ ገስሊ ይላሉ። አጠቃላይ እጠቢ ማለት ነው ገስሊ ማለት። ኩዊ መላብስ ኩዊ መላብስ ሲሉ ኩዊ መላብስ ማለት ልብስ ተኩሺ ማለታቸው ነው። ኩዊ መላብስ ሲሉ ወረቦች ምን ማለታቸው ነው? ልብስ ተኩሺ ማለታቸው ነው። እንግዲህ ዋና ዋናውን ጀም እንደ ጀማሪ ዋና ዋና እያላችሁ መጥቻለሁ። ከወደዳችሁ ላይክ አርጉ፣ በጣም ይጠቅመኛል። ላይክ ስታረጉ ብዙ ሰው ጋር ይደርሳል ማለት ነው። እሺ ኩል ያኪን። ኩሌ አክል ኩሌ አክል ማለት ወንዶች ምግብ ቢኝ ማለታቸው ነው። ኩሌ አክል ሲሉ ምግብ ቤት ማለታቸው ነው፣ ስድብ እንዳይመስላችሁ። እጅሬ እጅሬ ሲሉ እጅሬ ማለት ቶሎ በይ ቶሎ እንደማለት ነው። እጅሬ ሱራ ታሉ ደግሞ ቶሎ በይ ቶሎ እንደማለታቸው ነው። ዞሮ እጅሬ ማለት ቶሎ አፍጥኔው እንደማለት ነው በሌላ አገላለጽ። አለጦል አለጦል አለጦል ማለት ውዶች አለጦል ማለት ቀጥታ፣ አለጡል ማለት ቀጥታ ማለት ነው። በቃ አለጦል ማለት ቀጥታ ማለት ነው። ቀጥ ያለ ነገር አለጦል ቀጥታ። ታየ ጀዲዳ፣ ጀዲዳ ማለት ጀዲዳ ማለት አዲስ ማለት ነው። አሁን ለምሳሌ አዲስ ልብስ አዲስ ጫማ አዲስ በቃ ምን ምንም የሆነ ነገር ሲገዛ ምንድን ነው የሚባለው እሱ ጀዲድ ነው የሚባለው በቃ አዲስ ተገበያ የመጣ ነገር አዲስ ነው በቃ ያትረት ትጠቀምበት አትነካካ ቀዲም ቀዲም ቀዲም ማለት ደግሞ በተቃራኒ የቆየ ያኔ ተጠቀምንበት ያለቀ የቆየ ማለት ነው ቀዲም ማለት የበፊቱ ተቃራኒ የቆየ ወይንም የበፊቱ ማለት እንችላለን። ቀደም ማለት ማለት ነው። ከማን ከማን ከማን ማለት ከማን ማለት አሁኑም ማለት ነው። የሆነ ነገር ሰጥተሻቸው የሚበላ ነገር ለምሳሌ ካለቀባቸው እና መጨመር ተፈለጉ ከማን ይላሉ። ባሪድ ባሪድ ባሪድ ማለት ቀዝቃዛ ማለት ነው። የሆነ ፍሪጅ ገብቶ የቀዘቀዘ ነገር ምንድን ነው የሚባለው? ባሬድ ነው የሚባለው ቀዝቃዛ። ሀር ሀር ሀር የሚባል ደግሞ ትኩስ ነው። ሀር ማለት ትኩስ ማለት ነው። ትኩስ ነገር ደግሞ እንግዲህ እንደሚታወቀው አዲስ ተሰርቶ ወይም ከፀሐይ ውስጥ የወጣ የገባ ወይም አዲስ የሚበላ አዲስ የተሰራ ትኩስ ነገር ሁሉም ነገር ትኩስ ነው። ሁሉም የሚተኩስ ነገር ሀር ሀሬ ይባላል። ሰጊር ሰጊር ሰጊር ማለት ደግሞ ውዶች ትንሽ ማለት ነው። ሰጊር ማለት ትንሽዬ ማለት ነው። ይ ለምሳሌ ሀዘ ሰጊር ይላሉ፣ እቺ ትንሽ ናት እንደማለት ነው። ከቢር ከቢር ከቢር ማለት ትልቅ ማለት ነው። ከቢር ማለት ትልቅ ማለት ነው። ጠይቅ ለዛሬ እያላችሁ የመጣው ቪዲዮ ይህን ይመስል ነበር። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ አበረታታችሁ ውዶች።